ሚስቴሪ ሳልስም ወዲት፣ ወደዛ ቤት አፍሽን መክፈትሽን የማታቆሚ ከሆነ ያቺ ውድ እናትሽን በእኔ

መደወል አለብኝ። በእናት ስልኬ ስጭኝ መደወል አለብኝ። እችግ ምን ሆነሽ ነው? እስኪ አርቀሽ አስቢ። እንዲ ቆይ ስለ እናት ታስቢ። ጣሪቃ ባሪ ታሰጣት። ሄኖክስ ምንድን ነው የሚሆነው? አልችልም አልችልም። ቲናዬ እኔ ሲጀመር ለስራዬ መቀጣት አለብኝ። መቀጣት ትፈልገኛል። እሺ በቃ የኔ ቆንጆ ሁሉን ነገር አስተካክለዋለሁ። እሺ። ምንድን ነው ምን ታረጊ ነው ቲና አሳልፌ አልሰጥሽም። አንቺ እኮ ማለት ጓደኛዬ ነሽ። ቆይ ግን ልጁ ማነው የሰራ ፍቅር ይላል። እሺ በቃ ተረጋጊ፣ አታልቅሽ። በቃ ተረጋጊ። እንጃ ሬሳውን እንደብቀውና ማታ ላይ ወንዝ ውስጥ እንጥለዋለን። አይ እንደዛማ አይሆንም። ሰዎች ግን ያምሻል። እኛ እዚህ ተጨነቀን። አንቺ ስለማታወቂው ቤት ስለተጨነቀል። እሺ እስከ ማታ የት ልታደርጊው ነው? አንቺ ክፍል

ደህና ነበር። እችይ ያመ ቶሎ መዲ፣ ቶሎ ቀይሪላት። እኔ ምን አውቃለሁ? እችይ ልጅ እኮ ዝም ብላ እየታመመሽ ነው። በቃ እናንተ ሂዱ፣ እኔ እዚህ ቁጭ ብዬ እጠብቃቸዋለሁ። እሺ፣ አብረን ብንሄድ እሺ ካልሽ፣ መዲ፣ ኧረ እባክሽ ቶሎ በይ። ቲና ግን ደህና ናችሁ? ከመሙ ሌላ ፊታችሁ ላይ በጣም መደናገጥ እያየ። ኧረ ደህና ነህ? ደህና ናት ቲና። በእናትሽ ነው የሆነችው ነገር አለ? እኔ ማላውቀው ነገር አለ? ኧረ ምንም ይለም፣ ደህና ናት። በሰላም ይመለሳል እያለች የምትጨነቅናት። ቆይ ግን ምንድነው የተፈጠረው? መሬት ላይ አንድ ደም ጠባላል። ቆይ ወደ ጭንቅላቱ ደም ፈሱ ይሆን እንዴ?

የኔ እናት፣ የኔ ፍቅር፣ እኔ እኮ ባለቤትሽ ነኝ። ኧረ በደስታሽም በሀዘንሽም ጊዜ ሁልጊዜም አብሬሽ እሞክር አውቃለሁ። የእኔ ፍቅር፣ እኔም እኮ አንተ ስላለልኝ ነው እንዲህ ደስተኛው እኔ የምንሆነው። ሰሞኑን ግን ያጎደልኩብሽ እየመሰለ እሱ። ደግሞ ምን ማለት ነው የኔ ፍቅር? ባላንስብሽ ኖር እኮ ጭንቀትሽን አብሬሽ እንጨነቅ ሸክምሽን እንድሸከምልሽ ስትመጪ ልትነግሪኝ ነበር አይደል እንጂ እኮ እንደዚህ ብቻሽን አትጨነቅ እኔ እኮ ምንም አልሆንኩም የእኔ ፍቅር ተይ እንጂ ልጅ ዶክተር እኮ ምን አይነት ጭንቀት ላይ እንደነበርሽ እኮ ነግረኝ አሁንም ልትወስጂኝ የሞከርሽው እባክህ እሱን ተው አትስማው እሱ ዝም ብሎ ነው የምነግርኝ አዲስ ነገር ካለ ብዬ ነበር እዚህ ይዤሽ የመጣሁት በቃ ምንም ከሌለ ወደ ቤት እንጂ ወዴት ወደዛ ቤት የኔ ፍቅር ትንሽ እኮ እዚህ መቆየት ፈልጌ ነው። አየር ለመቀየር ስቀይርበት ትንሽ ይሻለኛል። እሺ ነው አንቺ ነሱ የምታይኝ ታውቂያለሽ። በአንቺ ምክንያት እኮ ነው እትዬ እንደዚህ እየተሰቃየች ያለችው። ውይ እውነት በይኝ እስኪ፣ አንቺ ጨካኝ አረመኔ። አንድ ቀን እትዬ እውነቱን ያወቀች ቀን ግን ያወቀች ቀን ምን ተናገር እስኪ፣ ምን ታደርግኛለች? እሱን ያን ቀን ታየዋለሽ። ቆይ ግን አንቺ ምን አይነት ጨካኝና አረመኔ አስመሳይ ሰው ነሽ? በጣም አፍሽን የከፈተሽ አልመሰለሽም? ተውረገረግሽ ምን አይነት ጥጋብን የያዘሽ፣ በእናትሽ ትሰሚኛለሽ? አፍሽን መክፈትሽን የማታቆሚ ከሆነ ያች ውድ እናትሽን በእኔ ዋክሽቲና፣ እናቴን ምንም እንዳታረግብኝ፣ እኔን እንደፈለግሽ ማድረግ ትችላለሽ። ጥሩ ጥጋብሽን ብታስተነፍሽ ጥሩ ይመስለኛል። እሺ ቅርታ፣ ጎበዝልሽ። አሁን ሂጂና ቆንጆ ብናፈልኝ ፋርማሲ መዳግ ልገዛ ሄደ። ይኸውልሽ አንቺ እኮ መድኃኒትሽ እጅሽ ላይ ነው። ለምን ለመረጋጋት አትሞክሪም? በእናትሽ እስኪ ናይ ምንም አይነት አማርኛ ብታወሪ ማጽረናታት ሲሆ የቆሸሽ ጉዞ ነኝ። እንዴትም ባደርግ ልጸዳልሽ። አንድ ሀሳብ ነበረኝ። ምንድን ነው? አሁን እኛ እዚህ ነገር ውስጥ ብንገባ ማለት አንድ ሰው እንደገደልሽ ቢታወቅ ብዙ ማትወጭ ወደ ውስጥ ትገቢያለሽ። አይደለ? ብዙ ነገር እና ለምን ቲና፣ ስለምን እያወራሽ ነው? አልገባኝም። ምኑን ያልገባሽ ነው? እኔ ቆንጆ፣ አንቺ ያለሽን ነገር ከምታጭኝ ምንም የሌለው ሰው አለ። አልገባኝም። ስለማን ነው እያወራሽ ያለሽ? ስለ ሰራተኛዋ ነዋ። ስለ አው ስለ እሷ ነው። አንድ ተራይ ቤት ሰራተኛ የገጠርዝ ጠፋች ብሎ ማን እሷን ይፈልጋል? በቃ ሰው ገደለች ብለን እናስይዛት። ምን እኔ ለአንቺ ብዬ ነው። እኔ እንቅፋት አስመስኝ ቢሆን ስፈልግ ያጣው ጥልጣ ባዶሉን እናቴን ባልም ይተውኝ። ይህን ግን ማድረግ አልችልም። እኔን ነው ያናናቁሽሽም። እሷን ቢሆን እኮ መታች አልመጣች እያለ የሚጠባበቃት ቤተሰብ አላት። በጭራሽ የነ ውድ ጓደኛ፣ አንቺ እኮ አንድ ነገር እንዳትሆኝብኝ ብዬሽ እኮ ነው። እዲ በቃ ተረጅኝ፣ አውቃለሁ ግን፣ በጭራሽ መዲና አሳልፌ አልሰጥም። የሚታወቅበት ቀን ሲመጣ ራሴን አጋልጬ እሰጣለሁ። በቃ እጋፈጠዋለሁ። ካልሽሽ ደግሞ በጣም ወድሻለሁ ጓደኛዬ፣ እኔ እወድሻለሁ

ቤት ውስጥ አረ አልደነገጥኩም። መዲ አሪችን ሆስፒታል ወስጃት ነበር። ዶክተሮቹ በጣም ከፍተኛ ጭንቀት ውስጥ እንዳለች ነገሩኝ። ከባድ ነው መዲ፣ እኔ ከባድ ነው እንድትኝ አለም። ይህንን ነገር የነገርኩሽ ምን ማለት እንዳለብኝ እኮ ግራ ገብቶ ነው ጋሽ። ማለት በዚህ ልክ ትየን ምን የሚያስጨንቅ ነገር ተገኘ ብዬ እኮ ነው። የኔም ጥያቄ እኮ እሱ ነው፣ ግን ደግሞ አንቺ ጋር መልስ ያለ ስለመሰለኝ ነው የመጣሁት አረ የምን መልስ ምን መልስ የለም ማለት አዲስ ነገር የለም ጋሽ ማውቀው ነገር የለም ግን እኮ መዲ እንድትከታተይ አልነግርሽ ነበር አይደል ቆይ ቢያንስ ስልክ እንኳን ስታወራ አልሰማሽትም ጋሺ ቢኖር እኮ ነግርህ ነበር ግን እትዬ እኮ ስልክ አውርታ አታውቅም መዲ እኔ በጣም ጭንቆኛል ሪችን ማጣት ማጣት እየመሰለኝ ቆይ ግን ለአንቺም እንደ እህትሽ ናት አይደል ለምድሮ እሷር ለመረዳት ፈቃደኛ ነሹ አረ እንደዛ አይደለም ጋሺ ነው እንጂ መዲ በዚህ እልክ ጭንቀት ውስጥ ሆና ስልክ አታውራም ብትይኝ፣ እንዴት ነው ላምልሽ የምችለው? ሊያውም ሴት ሆነ ሴት። አዎ ሴት ሴት ልጅ ጭንቀቷን ዝም ብላ አልቀሳ ብቻዋን ሊወጣላት አይችልም። አንድ የምታወረሰው ግዴታ ያስፈልጋታል። ከልኮ ጋሽ እኔ ምንም አልሰማው። እሺ፣ ችግር የለው ከዚህ በኋላ እኔ ራሴ ሰማለሁ። እርግጠኛ ነኝ እሪች ሆነችውን አንድ ሚነግረኝ ሰው አላጣም። እሺ ጋሺ፣ ግን እኮ ትየ እረፍት ማጣት ይሆናል እንደዚህ ያጨናነቃት። አንተ ዝም ብለህ እኮ ነው የምትጨነቅ። እረፍት ማጣት ሰሞኑን ነው ቤት አለ እንደ ገረመችው። እቤት ሆነ እንዴ ነው እረፍት አጣሽ ምትይ መዲ? እርግጠኛ ነኝ የዋሸሽኝ ነው እንጂ አንቺ ጋር እውነቱ አለ። አረ ምንም የለም ጋሺ፣ ምንም የደበቅኩ ነገር የለም። ችግር የለው እኔ ራሴ በራሴ መንገድ ደርስበት። ምን አይነት የጓደኛ ጠላት ገጠማችሁ።

መዲ እኮ እያመመኝ እያለችኝ ነበረ። በቃ እኔ ለመዲ አሏት። አንተ እርችን ይዛት ይ የኔ ፍቅር ዋይ፣ ይችላልሽ ልታሺ አይ አይ ነው። እኔ አንተ እቅፍ ነው የሚያረጋጋኝ።

ፍ በቃ አንቺ ግቢ። ይሄን ደግሞ ከምጣ ለእኔ ያለ ነገር እንዳይመስለው እኔ ሬሳውን ጭነዋለሁ እንና ላግዝሽ እንጂ። ቆይ ችግር የለውም። እነሱ የኔ ሰዎች ናቸው። እነሱ ይኛል